እጅግ በጣም በሚገርም ሁኔታ እንግዲህ ከብሩኬ ጋራ የመጣች በተለይ ሊንዳ ተብላ የምትጠራ ከዳኒ ሮስት ጋራ ግንኙነት እንዳላት ወይም ደግሞ እጅግ በጣም ስር የሰደደ ግንኙነት እንዳላቸው ከዚህ በፊትም በጣም ብዙ ነገሮችን አብሮ ሲያረጉ እንደነበረ መረጃው ደርሶናል ማለት ነው። እሱ ብቻ አይደለም እንግዲህ ከዳኒ ጋር ብቻ ሳትሆን ከብዙ ከብዙ በተለይ ከዳኒ ጓደኞች ጋራ በጣም ግንኙነት እንዳላት እንግዲህ አንድ መረጃ አግኝተናል ማለት ነው። አንዳንድ የፎቶ መረጃዎችና ቪዲዮዎች እጃችን ላይ ደርሷል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን ወደ ጉዳያችን እንግዲህ በጣም ከሰሞኑ እጅግ በጣም ውስብስብ ነገሮች ተፈጥሯል። በተለይ እንግዲህ ብሩኬ ይዞ የመጣ ነገር ደግሞ እጅግ በጣም በሚገርም ሁኔታ አብዛኛው ሰው ማለት ይቻላል በተለይ ብሩኬ ፖስት አድርጎ ወይም ደግሞ ቪዲዮውን ከጫነ በኋላ አብዛኛው ሰው እንግዲህ እየተቃወማት ይገኛል። በተለይ ሊንዳ ተብላ የምትጠራ እንግዲህ ሰሞኑን አንድ ሶስት ቪዲዮዎችን አብሮ ሰርቷል። እንግዲህ እች ልጅ ማን ናት ብሎ በጣም ብዙ ሰዎች ሲጠይቁ ነበረ። እንግዲህ ምን አይነት ግንኙነት አላቸው ከብሩኬ ጋራም ብሎ በጣም ብዙ ሰው ሲጠይቅ ነበረ። እንግዲህ እንደምታውቁት ከሆነ ብሩኬ እንግዲህ እቺ ልጅ ያመጣት ወይም ደግሞ ሀይሚን ለማስቀናት ሆን ብሎ አስቦበት እንደሆነ ሁላችን የምናውቀው ጉዳይ ነው። ግን በጣም በሚገርማችሁ ሁኔታ እንግዲህ እሱ ያላወቀ ትልቅ ሴራ አለ። እጅግ በጣም ትልቅ ሴራ ያሴረው ደግሞ እንግዲህ እንደምታውቁት ዳኒ ሮስት ነው። ይህንንም መረጃ እንግዲህ ያገኘ ነው እጅግ በጣም ታማኝ ከሚባል ሰው ነው። እንግዲህ በጣም በሚገርማችሁ ሁኔታ ዳኒ ሮስት ከህይወታቸው ሊወጣ አልቻለም። እንደምታውቁት እንግዲህ ሀይሚና ብሩኬን አለያይቷል። ማለያየት ብቻ ሳይሆን ደግሞ እንግዲህ እስከ መጨረሻው ድረስ አብሯቸው እንደሆነ ያው አንዳንድ ነገሮችን አግኝተናል። እንግዲህ ብሩኬ በጣም በጣም የዋ ከመሆኑ የተነሳ ወይም ደግሞ ነገሮችን በቀላሉ ስለሚመለከት በጣም በጣም እየተሸወደ ይገኛል። በተለይ እንግዲህ ቺ ሊንዳ የምትባለው ደግሞ በጣም በጣም ስር የሰደደ በተለይ ከሶስናም የባሰ እጅግ በጣም ዋጋ ሊያስከፍለው የሚችል ነገር ይዛ ነው የመጣችው። እንግዲህ ሆን ብላ አንዳንድ ቪዲዮቿ ላይ እንግዲህ እንዳየም በተለይ ከብሩኬ ጋር ስሰራ እንደነበረ ሀይሚን ማስቀናት ብቻ ሳይሆን ከዛም በላይ ነው የምትፈልገው። እንግዲህ ብሩኬን የራሷ ለማድረግ እየሞከረች እንደሆነ በደንብ አስተውለናል። እሱ ብቻ አይደለም። እንግዲህ ያው እንደምታውቁት ዳኒ ሮስት ደግሞ ከህይወታቸው ሊወጣም ምንም አይነት ፍላጎት የለውም። እስከ መጨረሻው ድረስ እንግዲህ የብሩኬን ህይወት ለማበላሸት በጣም የቻለውን ጥረት እያደረገ ነው። ይህንንም እንግዲህ ምንድነው ማሳያ ሊንዳ የምትባለውቺ ልጅ ከዳኒ ሮስት ጋራ ትልቅ ግንኙነት እንዳላት እና እሱ ብቻ ሳይሆን በተለይ ደግሞ የዳኒ ሮስት ጓደኞች በጣም ብዙ ናቸው። ከነሱ ጋራም ግንኙነት እንዳላቸው በደንብ አድርገን አውቀናል ማለት ነው። አብዛኛው ሰው እንግዲህ አላወቀም። ምንድን ነው እያሰበ ያለው ቺሊ እንዳ የምትባለው? ከዚህ በፊት እንግዲህ አንዳንድ ቪዲዮችን ስትሰራ እንደነበረ ቲክቶክ ላይ ወይም ደግሞ አንዳንድ የሀገር ውስጥ ፊልሞችን እየሰራች እንደነበረ አንዳንድ ቪዲዮዎችን አይተን ነበረ። እሱ ብቻ አይደለም፣ እሷ ግን ከዛም በላይ በጣም ብዙ ነገሮችን ስታደርግ ነበረ። በተለይ እንግዲህ አንዳንድ ቪዲዮችን አትፍቷል። ያው ለዚህ ጉዳይ ሲሉ በተለይ ዳኒ ሮስት ከዚህ በፊት ከእሷ ጋር አንዳንድ ቪዲዮዎችን የሰራውን አትፍቶታል። እሷም እንግዲህ በራሷ በኩል ከዳኒ ሮስት ጋር የሰራችውን ቪዲዮ አትፍታለች። ምክንያቱ ደግሞ እንግዲህ ታርጌት ያረጉት አንደኛ ያው እንደምታውቁት ብሩኬን ነው። ብሩኬን እንግዲህ ከያዙ እንደምንም ሃይሜን እንግዲህ እስከ መጨረሻው ድረስ አብሮ እንዳይሆን ወይም ደግሞ ተለያይቶ እንዲቀሩ ከፍተኛ ጥረት ያረጋሉ ማለት ነው። ስለዚህ ዳኒ ሮስት አሁንም እጅግ በጣም በሚገርም ሴራ እንግዲህ ተመልሷል ማለት ነው። በጣም ብዙ ሰዎች እንግዲህ ይህንን ነገር አይገምቱም። ምክንያቱም ደግሞ ከሶስና ጋራ ያለውን ነገር ብቻ ነው ሁሉም ሰው የሚያስበው። እሱም እንግዲህ በሰሞኑ ቪዲዮ የምታዩት ከሆነ እጅግ በጣም በሚገርም ሁኔታ ሶስናን ይቅርታ ሲጠይቅ ወይም ደግሞ ከሶስና ጋራ ለማውራት ሲሞክር እሱን እሱን ቪዲዮች ላይ ብቻ እየሰራ ነው የሚገኘው። ከሃይሚ ጋራ እንኳን እስካሁን ድረስ አንዳንድ ቪዲዮች መስራትም እስከማቆም ድረስ ደርሷል። እንግዲህ እንደምታስታውሱት ከብሩኬ ጋራ በነበረችበት ሰዓት ላይ በጣም የሚቀርባት ሰውዬ አሁን ላይ ደግሞ ብቻውን ስትሆን ለምን ራቃት የሚል ደምቦ በጣም ብዙ ሰዎችም ሲጠይቁ ነበረ። እንግዲህ ሆን ብሎ እንደሆነ ያው ሁላችንም የምናውቀው ጉዳይ ነው። እንደምታውቁት እንግዲህ ዳኒ ሮስት እጅግ በጣም በጣም በጣም ምስጥ የሆነና በጣም ከባድ የሆነ ሰው ነው። በተለይ እንግዲህ እንደዚህ አይነት ነገሮችን በደንብ አድርጎ ነው የሚወጣ። በተለይ ሰውን ከሰው መለየት ወይም ደግሞ ባለትዳሮች ወይም ደግሞ እጅግ በጣም በሚዋደዱ ሰዎች መሀል ገብቶ እንግዲህ የሆነ ነገር በመለኮስ ጸብ እንዲፈጠር ወይም ደግሞ እንዲለያዩ በማድረግ በጣም እጅግ የተካነ ሙያ ያለው ሰው ነው። እንግዲህ በጣም በሚገርማችሁ ሁኔታ ዳኒ ሮስት ከሊንዳ ጋራ እጅግ በጣም ስር የሰደደ ግንኙነት ወይም ደግሞ በጣም እንግዲህ ወዳጅዋ እንደሆነም ሰምተናል ማለት ነው። እጅግ በጣም በጣም መጠንቀቅ ያለበት እንግዲህ ብሩኬ፣ እስካሁን ድረስ ነገሮችን በቀላሉ እያለፈ ይገኛል። እንግዲህ ይህንን መልዕክት በተለይ እንግዲህ ለነ ብሩኬ እንዲደርስ የቻላችሁትን ያህል ሼር ወይም ደግሞ ሀሳብ አስተያየታችሁን ኮመንት ስር አስቀምጡ። ቪዲዮን ቫይራል እንዲወጣ የቻላችሁትን ያህል እንግዲህ ለነሱ ለማድረስ ሞክሩ። ምክንያቱም እንግዲህ የነሱን ህይወት እየታደግን ነው። ምክንያቱም በጣም ብዙ ነገሮችን አይታቸዋል። ከዚህ በፊትም እኛ ስለ ዳኒ ሮስት በጣም ብዙ ነገሮችን ስናወራ ነበረ። በተለይ እንግዲህ ሰላም በነበሩ ጊዜ ሲያወሩ ይሄ ሰውዬ በጣም ከባድ ሰው ነው ተጠንቀቁ ብለን በጣም በተደጋጋሚ መልእክት ስናሳልፍ ነበረ። በተለይ እንግዲህ ሀይሚ ጋር ያለው ግንኙነት በጣም እንደሚጎዳት፣ ወይም ደግሞ ከብሩኬ ጋራ እንዲለያዩ ከፍተኛ ጥረት እያደረገ ነው ነበረ በግልጽ እንግዲህ አንዳንድ አንድ ቪዲዮችን ሰርተ ነበረ። ያንንም እንግዲህ ያዩ ሰዎች በጣም ብዙ ሰዎች ነበሩ። በተለይ እንግዲህ ሀይሚ ጋም ደርሶ ሀይሚም ያንን አይታ እንደ ቀልድ ትታው ነበረ። ያሁኑ ግን በጣም በጣም ከባድ ስለሆነ በተለይ እንግዲህ ለብሩኬ እጅግ በጣም ከፍተኛ የሆነ ጥረት ብታደርጉ ወይም ደግሞ በተለይ እንግዲህ በጣም የምትቀርቧቸው ሰዎች አላችሁ። ስለዚህ ይህን መልእክት ከቻላችሁ እንደምንም ለነሱ ለማድረስ ሞክሩ። እኛም እንግዲህ በቻልነው መጠን በቴሌግራም እና በተለያዩ ሶሻል ሚዲያቸው ለመላክ እንሞክራለን። ይሄንን መረጃ ምክንያቱም እንግዲህ በተለይ ብሩኬ እጅግ በጣም የዋ ነው፣ በጣም ነገሮችን በቀላሉ የሚረዳ አይነት ሰው ነው። በተለይ ደግሞ እንግዲህ እስካሁን ድረስ ምንም አይነት ቂም እንኳን ያልያዘ ሰው ነው። በጣም በንጹህ ልቡ ነው ከሰዎች ጋር የሚገናኘው ስለዚህ በጣም በማያስ በምታስበው መንገድ እንግዲህ መልሳ ልትጎዳው ስለምትችል በተለይ ቺሊ እንዳምትባለው ወይም ደግሞ ሌላ አይነት ፋውል አሰርታ እንግዲህ ከሀይሚ ጋራ እስከ መጨረሻው ድረስ እንዲቆራረጡ ልታደርግ ትችላለች ስለሆነ እጅግ በጣም በጣም እንግዲህ ጥንቃቄ ስለሚያስፈልግ የቻላችሁትን ያክል በተለይ ለብሩኬ እንዲደርስ የቻላችሁትን ያክል ይህንም ቪዲዮ ሼር ማድረግ እንዳትረሱ። ከባድ ሁኔታ ውስጥ ነው ያሉት። በተለይ እንግዲህ ሀይሚና ብሩኬ እንደ የተጀመረ ነገር አሁን ላይ ስር እየሰደደ እንደሆነ ማስተዋል ችለናል ምክንያቱም እንደምታስታውሱት ከሆነ እንግዲህ የተጣሉበት ምክንያት በተለይ በጣም የሆነ በጣም በጣም እንግዲህ የሚያስቅ አይነት ምክንያቶች ናቸው ምክንያቱም በሁለቱም ሳይድ እንግዲህ ብሩኬም ቺት አድርገሃል ሀይሚም ቺት አድርገሻል ተብሎ ነው ያንን ነገር እንዲለያዩ የተደረገ ይህንን ደግሞ ያረጉት እንግዲህ እንደምታስታውሱት ሶስት እና ና ዳኒ ብቻ ናቸው፣ ሌላ ሰው አይደለም። ስለዚህ አሁን ዳኒና ሶስትና ከህይወታቸው ውስጥ ወጥቷል ማለት አይቻልም፣ ምክንያቱም በሊንዳ በኩል ደግሞ በተመሳሳይ መጥቷል። ይሄ እስከ መጨረሻው ድረስ በተለይ እንግዲህ ሀይሚና ብሩኬ ጭራሽ እንዳይገናኙ መቼም ቢሆን አብሮ እንዳይሆኑ ሆን ተብሎ እንግዲህ እየተደረገ ያለ ሴራ ነው። ስለዚህ በጣም ጥንቃቄ ስለሚያስፈልግ እንግዲህ ለነብሩኬ በተለይ እንዲጠነቀቁ መልእክታችን እናስተላልፋለን። ውድ የቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጎ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።